እንደምን አደራችሁ። ሰላም ለእናንተ ይሁን። የተከበሩ ክብርት ወይዘሮ ፋንታዬ ፋንቱ የአማራ ብሔራዊ ክልላዊ መንግስት ምክር ቤት አፈ ጉባኤ ብፁዕ አቡነ አብርሃም የብፁዕ ወቅዱስ ፓትሪያሪክ ተወካይና የባህርዳር የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ የአማራ ክልል የሃይማኖት ተቋማት ጉባኤ የስራ አስፈጻሚ ቦርድ ሰብሳቢ ክቡር ዶክተር ሸሃጂ ኢብራሂም ቱፋ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝደንትና የኢትዮጵያ ኡለሞች ምክር ቤት ሰብሳቢ እና የኢትዮጵያ ሃይማኖት ተቋማት ጉባኤ በላይ ጠባቂ ክቡር ቄስ ደረጀ ጀንበሩ የኢትዮጵያ ወንጌላ ማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ብፁዕ አቡነ ልሳነ ክርስቶስ የብፁዕ ካርዲናል ተወካይና የባህር ዳር ደሴ አገረ ስብከት ሊቀ ጳጳስ ክቡር ፓስተር ታደሰ አዱኛ የኢትዮጵያ ሰባተኛ ቀን አድቬንቲስት ቤተ ክርስቲያን ፕሬዝደንትና የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ ክቡር ዶክተር ከይረዲን ተዘራ የፌድሪ የሰላም ሚኒስትር ሚኒስትር ዴታ ክቡር ዶክተር እሸቱ የሱፍ፣ የአማራ ብሔራዊ ክልላዊ መንግስት የሰላምና ጸጥታ ቢሮ ኃላፊ ክቡር ምክትል ከንቲባ፣ ክቡራን የክልሉ የሃይማኖት ተቋማት የስራ አስፈጻሚ ቦርድ አባላት የሁሉም ክልሎች የሀይማኖት ተቋማት የስራ አስፈጻሚ ቦርድ አባላትና ተወካዮች፣ የባህርዳር ከተማ አስተዳደር ከፍተኛ የስራ ኃላፊዎች፣ የተከበራችሁ የባህር ዳርና አካባቢ የሀይማኖት መሪዎች፣ የማህበረሰብ ተወካዮች፣ የተከበራችሁ ጥሪ የተደረገላቸው እንግዶችና የዚህ ኮንፈረንስ ተሳታፊዎች ክቡራትና ክቡራን። ከሁሉ አስቀድሜ ጉባኤያችን ከአማራ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር ሃይማኖቶች ለሰላም ለመከባበርና ለአብራውነት በሚል መሪ ቃል ባዘጋጀው ሶስተኛ ሀገር አቀፍ የሰላም ኮንፈረንስ ለመታደም ጥሪያችንን አክብራችሁ ስለመጣችሁ በራሴና በኢትዮጵያ የሃይማኖት ተቋማት ጉባኤ ስም አክብሮታዊ ሰላምታዬን አቀርባለሁ። የአማራ ክልል በኢትዮጵያ ለሚገኙ ታሪካዊ ቦታዎችና የቱሪስት መስህቦች ማዕከልና በቀዳሚነት የሚጠቀስ ክልል ነው። በተለይም ኢትዮጵያ ለዓለም ቅርስነት ካስመዘገበቻቸው አስደናቂ ቅርሶች ውስጥ አብዛኞቹ የሚገኙት በዚሁ በአማራ ክልል ነው እንደሆነም የሚታወቅ ነው። ለምሳሌ የሰሜን ተራሮች፣ የላሊበላ ውቅር አብያተ ክርስቲያናት እና የጎንደር አብያተ መንግስታት በዋናነት ተጠቃሾች ናቸው። የአማራ ክልል በማዕድን ሀብቱም የበለጸገና ለመላው ኢትዮጵያ ሕዝብ በቂ የተፈጥሮ ሀብት በጉያው ሸሽጎ የያዘ የጸጋ ማዕከል ነው። ይህ ክልል በደንብ ያልተነገረለት የማዕድን ውሃ፣ የኖራ ድንጋይ፣ የሳህን አፈር፣ ጨው፣ የድንጋይ ከሰል፣ ጥራት ያለው እብነበረድ በስፋት ያለበት ባለጸጋ ክልል ነው። የባህር ዳር ከተማን ብቻ የተመለከትን እንደሆነ ብዙ ታሪካዊ አብያተ ገዳማት፣ አስገራሚ ደሴቶችና ሐይቆች የያዘች ከተማ ስትሆን ለውሃ ላይ ትራንስፖርትና መገናኛ በግንባር ቀደምትነት ተመራጭ በመሆኗ በርካታ የሀገር ውስጥና የዓለም አቀፍ ቱሪስቶች በጉብኝት የሚመርጧት እጅግ ምቹ ከተማ ነች። እነዚህንና ሌሎች ያልተጠቀሱ በርካታ የክልሎቹን ሀብቶች በመተባበርና በመቀናጀት አልምተን በጋራና በፍትሃዊነት በመጠቀም ግን የሁሉም ማህበረሰብ ጥረትና ትብብር የሚጠይቅ ጉዳይ ነው። እዚህ ላይ ያሉን እንጸጋዎች በአግባብ ለመጠቀም ግን ዋነኛው ሰላምና ሰላም ማስቀደም ማስቀደምና በገንባት ዋና ጉዳይ በመሆኑ ሰላምን የመገንባት ስራው የስራችን ሁሉ የትኩረት ማዕከል ማድረግ ይጠበቅብናል። እኛም ዛሬ ሶስተኛውን አገር አቀፍ የሰላም ጉባኤ በውቢቷ የክልሉ ዋና ከተማ በሆነች ባህር ዳር ከተማ በማዘጋጀታችን ከፍ ያለ ደስታና ክብር እየተሰማን ሲሆን በክልሉ እየተደረገ ያለውን ሰላምን የማጽናት ታላቅ ጥረት ያግዛል የሚል ተስፋም አለን። ክቡራትና ክቡራን፣ የጣናና የአባይ ወንዝ የዘመናት ትስስር ላለመነጣጠል ከተጋመዱበት የመከባበርና የአብሮነት መሰረት የተነሳ ዓለማችን በብዙ በዚህ ይደመማል። እኛም የዚህ የመከባበርና አብሮነት እውነት ባለቤት የሆን ዜጎች ከጣናና አባይ ጥምረት እና አብሮነት ብዙ ብዙ ልንማር ይገባናል። ክቡራትና ክቡራን የክርስትናም ይሁን የእስልምና ሃይማኖቶች አስተምሮች ስለ ሰላም፣ ስለ መከባበር፣ ስለ አብሮነት፣ ስለ አንድነት ያላቸው አቋም በአብዛኛው ይመሳሰላል። ከዚህም ባለፈ ሰዎች ከሰዎች ጋር ሊኖራቸው ስለሚገባ ሰዋዊ ግንኙነት እንዴት መሆን እንዳለበት ምዕመናንን በግልጽ ያስተምራሉ። ጉባኤያችን ይህንን የአብሮ የአባል ተቋማቱን ሃይማኖታዊ አስተምሮ መሰረት በማድረግ የመከባበር በሰላም አብሮ የመኖር እሴቱን ለማጎልበት የሚያስችሉት ልዩ ልዩ የግንዛቤ ማጎልበቻ በመስራት በሀገራችን የሚገኙ ክርስቲያኖችና ሙስሊሞች ከእምነታዊ ድንጋጌያቸው ውጭ ባሉ የጋራ ጉዳ ሀገራዊ ጉዳዮች ላይ በትብብር የመስራት አንዱ የሌላውን ሕልውና እውቀት ሰጥቶ እውቅና ሰጥቶ ተከባብሮ የመኖር ልምምዱን ከማጠናከር አንጻር አዎንታዊ አስተዋጽኦ አድርጓል። ሁሉም ሃይማኖቶች የሚያስተምሩት ፍቅርና መከባበር ትህትናና ራስን ዝቅ አድርጎ ለሌሎች ክብር በመስጠት ግላዊ ተግባቦታቻቸውን ተቋማዊ ማግንኙነታቸውን በዚህ መሰረታዊ አስተምሮ ላይ የተመሰረተ እንዲሆን በአጽንኦት የሚያስተምሩና በተግባርም ይህንን የሚፈጽሙ መልካም አርአያ የሚሆኑ አባቶችና መሪዎች ያሉን ቢሆንም አንዳንድ ሰባኪ ግለሰቦች በሀይማኖቶቻቸው መሠረታዊ አስተምሮ መሰረት የሌላቸው ብቻ ሳይሆን ከአስተምሮቻቸው ጋር የሚቃረኑ ታካኪ ሀሳቦችን በማንሳትና በማጣቀስ በሀይማኖቶች ውስጥና መካከል ችግር የሚፈጥሩና ጤናማ ግንኙነቱን የሚያውኩ ሰባኪዎች ይስተዋላሉ። ሰበካቸው ከመንፈሳዊነት ይልቅ አለማዊነትን ሀሳብ የተጫነው ሲሆን ይህም ጤናማ ካልሁ ያልሆነ ፉክክርና ውድድር የሚፈጥርና የሚያባብስ ስለሆነ ጉባያችን በተለያዩ ወቅቶች ባወጣቸው መግለጫዎች ተግባራቱን ፈጻሚዎችን አውግዟል፣ እያወገዘም ይገኛል። ከዚህ ባለፈ እንደ ሀገር ከ ስምንት በመቶ በላይ አማኞች የሚኖርባት በግልጽ የሚነገርባት ኢትዮጵያ የተፈጸመውና እየተፈጸመ ያለው ድርጊት በተቃርኖ የተሞላ ከመሆኑም በላይ እንደ ሰው እንደ አማኝ የሚያስቆጭ ነው። የሰው ልጅ ከሰውነት ውጭ በሆነ አግባብ ቅጥያና መገለጫ እየተሰጠው ኢሰባዊ የሆነ አረማናዊ የጭካኔ ድርጊት በሰዎች ላይ ተፈጽሞ አይተናል። አብያተ ክርስቲያናት፣ መስጂዶች ተቃጥለዋል ወድመዋል። የሃይማኖት መሪዎችና አማኞች የአንዱ ወገን በመሆናቸው ምክንያት ብቻ ተገለዋል። ለዘላቂ የአካል ጉዳትም ተዳርገዋል። ንብረታቸው ወድሟል፣ ተዘርፎዋል። ሰላማዊ ሰዎች በጠራራ ፀሐይ ታግተው የተወሰዱበት ሁኔታም አይተናል። ድርጊቱ ከሰብአዊነት የወጣ ግብረ ገባዊነት የጎደለው በሁሉም ሃይማኖቶች የተወገዘ ደረቅ የወንጀል ተግባር ተፈጽሞም አይተናል። በአንዳንድ የሀገራችን አካባቢዎች ደግሞ የመብትና የፖለቲካ ጥያቄዎችን ያነገቡ ኃይሎች የሰላማዊ ውይይትና የድርድር አማራጭን ከማስቀደም ይልቅ ልዩነቶቻቸውን በአፈሙዝ ለመፍታት የሚካሄደው የትጥቅ ትግልና ጦርነት ኢትዮጵያውያንን ሁሉ አላስፈላጊ የማይገባ ዋጋ እያስከፈለም ይገኛል። በዚህም ክቡር የሆነውን የሰው ልጅ ሕይወት መስዋዕትነት ከማስከፈል ጀምሮ እንደ ሀገር ለታላላቅ የመሰረተ ልማትና የማህበራዊ ልማት አገልግሎት ሊውል ይገባ የነበረውን ውስን ሀብታችን በጦርነት መበላቱ በእጅጉ ያስቆጫል። ከዚህ አንጻር የጉባኤያችን የበላይ ጠባቂ አባቶች በተለያየ ጊዜ ይህንን አላስፈላጊ ደም መፋሰስ እንዲቆም ችግሮች እንዲፈቱና ዘላቂ ሰላም እውን እንዲሆን ሁሉም ወገን በመካከላቸው ያለውን ችግር ሰላማዊና ሰላማዊ ውይይት ድርድር እንዲያስቀድሙ በተደጋጋሚ የሰላም ጥሪ ሲያደርጉ ሲመክሩና ሲገስጹ እንደቆዩ ይታወቃል። በዚህ መሰረት ጉባኤያችን በተለያዩ አካባቢዎች የትጥቅ ትግል ለሚያደርጉ ኃይሎች ሰላማዊ አማራጭን እንዲመርጡና ወደ ሰላማዊ ድርድር እንዲመጡ ተደጋጋሚ ጥሪዎችን አድርጓል። አሁንም ቢሆን በዚህ ክልል ለሚገኙ የታጠቁ ኃይሎች ይህንን የሰላም አማራጭ እንዲያስቀድሙ ዛሬም ጉባኤያችንን ጥሪውን ያቀርባል። መንግስት መንግስት እንደ ሀገር ሰላምን ለማጽናት የጀመረውን ሁለንተናዊ ጥረት በማጠናከርና በማስፋት ጅምሩን እንዲያጠናክር በራሴና በጉባኤያችን ስም ለማሳሰብ እወዳለሁ። መላው የሀገራችን ሕዝብ በብሔር ማንነት ይሁን በማህበራዊ መደብ፣ በሃይማኖትም ይሁን በእምነት ዝንባሌ፣ በሙያም ይሁን በስራ ስምሪቱ ሳይለያይ በአንድነት ግጭትን፣ የጥጥቅጥቅ ትግልን፣ ጦርነትን በቃኝ በማለት ሰላምንና የሰላማዊነትን አማራጭ ብቻ እንዲያስቀድም፣ ጥላቻን ጦረኝነትን አውዳሚነትን በመጠየፍ በተለያዩ የማህበራዊ ትስስር ገጾች የሚለቀቁ አሉታዊ መልእክቶችን ያላቸውን ይዘት ያለማየትና ያለማጋራት ግለሰባዊና ማህበራዊ ኃላፊነታችንን እንድንወጣ አደራ ለማለት ማለት እወዳለሁ ሰላም የሁላችንም የሁልጊዜና የምንጊዜም ምርጫችን በማድረግ ሰላማዊና ሰላማዊነትን ብቻ በመደገፍ በማጠናከር የሀገራችን የሰላም ምሰሶ እንድናጸና በጉባኤያችን ጥሪውን ያቀርባል። የዚህ ሀገር አቀፍ የሰላም ኮንፈረንስ ዝግጅት ዋና ዓላማም በሀገራችን አሁን ያለውን የሰላም እጦትና ያለመረጋጋት ችግሮችን በዘላቂነት ለመፍታት በሚደረገው ጥረት የሃይማኖት ተቋማት የበኩላቸውን ገንቢ ሚና እንዲወጡ ለማነሳሳትና መንፈሳዊ ኃላፊነታቸው እንዲወጡ ለማስቻል ነው። በመሆኑም ይህ ዓላማ እንዲሳካ የሁሉም ሰላም ወዳድ ኃይሎች የላቀ ተሳትፎና ቀና ትብብር በእጅጉ አስፈላጊ እንደሆነ እንረዳለን። የሰላም ግንባታ ስራ በአንድ ጊዜ ተሰርቶ የሚጠናቀቅ ሳይሆን የረዥም ጊዜ ሂደትና የተለያዩ ባለድርሻ አካላት ተሳትፎና ርብርብ የሚጠይቅ ተግባር እንደሆነ ይታወቃል። ከዚህ አንጻር የሃይማኖት ተቋማት መሪዎችና ምዕመናን የየአካባቢያቸውን ሰላም እንዲጠብቁ አዎንታዊ ሚናቸውን ይበልጥ ሊያጠናክሩም ይገባል። ለዚህም የሚመለከተው ሁሉ አስፈላጊውን ድጋፍ እንዲያደርግ እንዲሁም በዞኖችና በከተማ አስተዳደር መዋቅሮች ስር የሚገኙ ሁሉም የጉባኤ አባላት የያካባቢያቸውን ሰላም፣ መከባበር፣ አብሮነት እንዲያጠናክሩ በዚህ አጋጣሚ በራሴና በጉባኤው ስም አደራ ለመስጠት እወዳለሁ። በመጨረሻ ይህ ታላቅ አገር አቀፍ የሰላም የመከባበርና የአንድነት ኮንፈረንስ እንዲህ በአማርና ባሸበረቀ ሁኔታ እንዲካሄድ አመራር ለሰጣችሁ ለተባበራችሁ፣ በልዩ ልዩ መልኩ ድጋፍና አስተዋጽኦ ላደረጋችሁ አካላት በተለይም ለአማራ ክልላዊ መንግስት፣ ለአማራ ክልል የሃይማኖት ተቋማት ጉባኤ፣ ለባህር ዳር ከተማ አስተዳደር ከንቲባ ጽህፈት ቤትና ለመላው የጸጥታ መዋቅሩ ሁሉ ምስጋናይን በኢትዮጵያ የሃይማኖት ተቋማት ጉባኤ ስም አቀርባለሁ። ፈጣሪ ኢትዮጵያንና ሕዝቦቿን አብዝቶ ይባርክ። አመሰግናለሁ።